ሰዓት ወላጅ እናቷ እንደሆነች አወቀች። እማዬ ክላስ እየገባሽ የሀሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድ ነው ንገርኝ ብላ ሰላም ለሐንዬ ጠየቀቻት። አሲር ገንዘቡን ለሐንዬ እሰጣት ከየት አመጣኸው ገንዘቡን ብላ ስትጠይቀው ኬት እንደመጣ አትጠይቅኝ እኔ እንደሰጠሁሽም ለፋዘር እንዳትናገሪ ብሎ አስጠነቀቃት። ያንን ገንዘብ ዛሂዳ አባዬ አሁን ገንዘቡን አገኝቻለሁ ሕክምና መጀመር አለብህ ብላ ለአባቷ ስትናገር ገንዘቡን ኬት ነው ያመጣሹው ለእኔ ብለሽ አልሆነ ህይወት ውስጥ ገብተሽ እንዳይሆን ብለው ኖላዊ ለሀንዬ ጠይቋት። ወይዘሮ ሜላትም እስኪ ነይ ሀንዬ ቁጭ ቁጭበይ እንመካከር ብላ አባቷ ህክምና እንዲያገኙ እሷ በምትሰራው ስራ በኩል ድጋፏን አድርጋ ኖላዊ ህክምናቸውን እንዲወስዱ አድርጋለይ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዜቱብ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል አርባአን ወይዘሮ ሜላት ኖላዊ እንዲታከሙ እሷ በምትሰራው ስራ በኩል ለሀንጌ አማክራት ህክምናቸውን እንዲጀምሩ አድርጋለች። ሀንጌ ወደ ቤት ገንዘቡን አሲር እንደሰጣት እሷም ከየት ነው ያመጣኸው ገንዘቡን ብላ ጥያቄ ስታቀርብለት ከየት እንደመጣ እንዳትጠይቅኝ ዝምብለች ተቀበኝና እሳቸው ህክምናቸውን ይጀምሩ፣ እኔ እንደሰጣሁሽ ግን ለእሳቸው እንዳትናገሬ ብሎ ለሀንጌ ያስጠነቅቃታል። ገንዘቡን ይዛ ወደ አባቷ ጋር እንደሄደች፣ አባዬ አሁን ህክምናህን ልትጀምር ነው፣ ገንዘቡ ተሟልቷል፣ ሰው ሰጥቶኛል ብላ ለእሳቸው ስትናገር፣ እንዴት ነው ገንዘቡ? ከየት መጣ? ከየት አመጣሹ? ለኔ ብለሽ አልሆነ ህይወት ውስጥ ገብተሽ እንደሆነ ልጄ? በማለት እሳቸውም ጥያቄውን ሲያቀርቡላት፣ አባዬ እንደዚያ አይደለም፣ እኔ ሰው ሰጥቶኝ ነው ብላ ለእሳቸው ትነግራቸዋለች። እንደ እተኙ እሷን እንቅልፍ አልወሰዳትም ነበርና ምን ሆነሽ ነው ሀንዬ ሰላም እኮ አይደለሽም ወይ እንቅልፍ እኮ አልወሰደሽም ብለው እሳቸው ጥያቄያቸውን ሲያቀርቡላት እሷ ግን እያሰበች የነበረችው የኔ እናት ወይዘሮ ሜላት ናት ማለት ነው ግን እንዴት የኔ ፎቶ እዛ ሊደርስ ቻለ በማለት በጣም እየተብሰለሰለች ነበር ቆይ ምን ሆነሻ ላንችሌ በማለት እሳቸውም ጥያቄያቸውን አሁንም ደግመው እያቀርቡላታል እኔ በገንዘቡ ጉዳይ አይደለም አባዬ የሚያስጨንቀኝ ነገር ሌላ ነው እባክህ ተወኝ ብላ ለኖላዊ ትናገራለች ወደ ስራ ቦታዋ ለመመለስ አስባ እሳቸው በጣም እትኩር አድርገው ያዋታልና ምን ሆነህ ነው እንደዚህ የምታየኝ አባ አሁንማ ሁሉም ነገር አበቃ በቃ ስትድን ወደ ሀገራችን እንመለሳለን ብላ ለእሳቸው ስትናገር አይ አሁን እንኳን እንደዚያ አይመስለኝም አዳርሽን እኮ እንቅልፍ ሳትተኝ ነው ያደርሹ፣ ብለው ለሀንጌ ይነግሯታል። ወደ ስራ ቦቷ ለመመለስ እያለች እሳቸው እንደዚያ እያዩዋት ለምንድን ነው እንደዚያ የምታየኝ? ብላ እሷ ስትጠይቃቸው፣ አዳርሽን እንደዚያ እንዴት እንዳደርሽ ስላየሁኝ እንደገና ውሎሽ ደግሞ እንዴት ይሆን እያልኩኝ እያሰብኩኗ ልጄ ሃንዬ በማለት ለሀንጌ ይነግሯታል። ወደ ስራ ቦቷ እንደተመለሰችም ሰላምዬ እኪችን ገብታ ሃንዬ ደስ ብሏት አባ የሚገባቸው ሕክምና ሊጀምሩ እንደሆነ ለሰላምዬ ስትነግራት በቃ ዛሬ እኔ የዝህን ስራ እሰራለሁኝ፣ አባትሽን ወደ ሆስፒታል ይዘሽ ሂጂ፣ እማዬን ፍቃድ ጠይቂያት ብላ ለሀና ትነግራታለች። ሀኒዬም ደስ ሲላትና ወደ ወይዘሮ ሜላት ክላስ እትገባና እንዲሁም ደግሞ አባዬን ወደ ሆስፒታል ይዤ ሊሄድ ነው እትዬ ፍቃድ ብላ ስትጠይቅ ገንዘቡ ተሟልቶልሽ ነው ወይ ህክምና ሊጀምሩ የምታደርጊው ብላ ለሀንዬ ስትነግራት የህክምና ወጪ አራት መቶ ሺህ ብር ነው፣ ግማሹ ተሟልቶልኛል ብላ ለእሷ ስትነግራት እስኪ አረፍ በይ እንመካከር ብላ ከሀንዬ ጋር ያወሩት ምንድን ነው፣ ገንዘቡን ግማሹን ከያዝሽ ለምን እኔ በምሰራበት ስራ ቦታ ህክምናቸውን እንዲጀምሩ ለምን አናደርግም ብላ ለሀንዬ ትነግራታለች። በዚያ ሀሳብም ሀንዬ ተስማማለች፣ ደስ ይላታል። ወይዘሮ ሜላትም አብራት ተከትላ እንደምትሄድ ለሀንዬ ትነግራታለች። እኔ አሁን ወደ ስራ ቦታዬ ሊሄድ ነው፣ አሲርን እንዳታስቸግረው አሲር ዞ ሂንጣ ብላ ለአባቷ ትናገራለች። አሲርም ወደዛ ቤት ሄዶ ምንድን ነው ያላቸው እንዴት ነው አዳርስ እንዴት ነበር ፋዘር በማለት ለእሳቸው ሲናገር አይ አሲር የአዳሩን ነገር ተው ሀኒዬ እኮ ቁጭ ብላ ነው ያደረችው እንቅልፍም ሳይወስዳል ገንዘቡን እያመጣችበት መንገድ ለኔ ብላ አጉል ህይወት ውስጥ ገብታ ሆኖይ ወንድ አታሏት ሆኖይ አልሆነ ህይወት ውስጥ ገብታ ሆኖ አሲር ብለው ለእሱ ሲነግሩት በጭራሽ ሀና እኮ ምንም ቢቸግራት እንደዚህ አይነት ድርጊት ውስጥ የምትገባ ሴት አይደለችም፣ እውነቱን ነው የምነግሮት ብሎ ለኖላዊ ይነግራቸዋል። ታዲያ እንደዚያ የሚያስጨንቃት ነገር ምንድን ነው ብለው ለአሲር ይነግሩታል። እሱ እንግዲህ እኔ የምነግራችሁ ነገር ሀኒዬ ምንም ቢቸግራት እንደዚህ አይነት ህይወት ውስጥ አትገባም ብሎ አሁንም ደግሞ ይነግራቸዋል። ሆስፒታል እየሄዳሉ፣ ወይዘሮ ሜላትም ተከትላ እሳቸው እንዲታከሙ አድርጋለች። ከሆስፒታል እንደተመለሱ ለአሲር እኔ ሀንዬን አለቃ ሆነ ቦታ ሆነ ጊዜ ያየኋት ይመስለኛል አቃት አቃት ይመስለኛል ብለው ለአሲር ይነግሮታል። እሷም ወደ ቤት እንደተመለሰች ሰላምዬ ስልክ ደውላ አንተ ታማኙ ሌባ ያልኩህን ፈጸምክልኝ አመሰግናለህ ብላ አሲርን አመስግናው ነበረ። ያንን እየሰጠችውን ገንዘብ ታማኙ ሌባ አልሽኝ በማለት እሱም ይመልስላታል። ከእንግዲህ በኋላ በቃ በዚህ ነው የምጠራህ፣ ምስትል እሷ ነግሯል። ወደ ቤት ሲመለሱ ሰላም ሰላም ብለው ቢጠሯትም ሰላምዬ አትሰማምና፣ ዛሬ የምታስተናግደን ሰላም ናት፣ አረፍ በይ፣ ቁጭ በይ ብላ ለሀንዬ ትነግራታለች። እስኪ ልጥራት ሊሄድም ምስትልም ሀንዬ ስትላት ረፊ አንቺ ቁጭ በይ እሷ ናት ዛሬ የምታስተናግደን ብላ ለሰላም እትነግራታል። አሲር ደግሞ እተምቹ ጋር ሄዶ ያንን ገንዘብ ኬት ነው ያመጣኸው ብሎ አስጠንቅቆ እየነግሯል። ኬት ነው ያመጣኸው፣ ሰርቀ ነው ወይ እያለ ሲለው እኔ ያጠራቀምኩት ነው እሳቸው ገንዘብ መታከሚያ እንደሚያስፈልጋቸው ስለነገርከኝ የቆጠብኩትና ወይም ያጠራቀምኩት ገንዘብ ነው ብሎ ለአሲር ሲናገር አንተ ወሬኛ ኬት አምጥተ ነው ይህን ያክል ገንዘብ የምትቆጥበው ወይም የምታጠራቀመው ብሎ በሱ ላይ እያ ያስፈራራ። አይፈያው ይቅርታ እንድታደርጉልኝ እፈልጋለሁ ብሎ ያንን ገንዘብ የሰጣቸው የራሳቸውን ከቤት የሰረቀውን ሸጦላቸው ወይም አስረክቦ ለሱ የተከፈለው ገንዘብን እንደሆነ እያሰበ እንዴት አድርጎ እዛ ቤት ገብቶ ያንን ፎቶና መስቀል እንደሰረቀ እያስታወሰ እንደውፈያው ፈያው ይቅርታ አድርጉልኝ እያለ በጣም እየተብሰለሰለ ነበር። አሲርም እውነቱን ካወቅሁብህ እገልሃለሁ ብሎ አስጠንቅቆታል። ሰላም ክላሷ ቁጭ ብላ እሷ ስልኳን ይዛ ነበርና ወይዘሮ ሜላትም ከሆስፒታል ስትመለስ ከሀንዬ ጋር የት ሄዳ ነው እያለች ነበር። ሀንዬ ወደ እሷን ልፈልጋት ብላ ወደ ክላሷ ስትገባ የጠየቀቻት ጥያቄ፣ እማዬ ክላስ እየገባሽ የሀሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድን ነው? እውነቱን እንድትነግሪኝ እፈልጋለሁ ብላ ትጠይቃታለች። ያንን ነገር እንግዲህ የጠረጠረችበትን ሁሉንም ነገር ለሷ ትነግራታለች። የሀሴትንም ፎቶ ለምን እንደፈለገችው ያ ፎቶም የራሷ እንደሆነ ለመንገር እየተርበተበተች እንዴት እናንተ አመናችኋት? እንዴትስ ነው እሷ እርግጠኛ ሆናችሁ ልጃችሁ ያደረጋችኋት የተቀበላችኋት ያመናችኋት እያለ ለእሷ ትነግራታለች። እንግዲህ እሷ ቤተሰብ ፍለጋ እንደመጣችና የያዘችው መረጃ ትክክል እንደነበረ ለእሷ ትነግራታለች። እሺ ኢንተርቪው የተደረገችበትን ለመረጃ ታሳይኛለሽ ወይ ቪዲዮውን ብላ ያንን ቪዲዮ ከዩቱብ ላይ አሳይኝ ብላ ስታሳያት በጣም ትደነግጥና ትርበተበታለች። የምትላት ነገር ግራ ይገባታል። ቆይ ምን ነው ችግር አለወይ ምን ሆነሽ ነው ሀንዬ እያለች ለሀንዬ ስትጠይቃትና ያንን ፎቶ ያንን ቪዲዮን ስታሳያትም ወይኔ ጉዴ፣ ምነው ነው እንደዚህ ከምታደርገኝና ይህንን ከምታሳየኝ በልጅነቴ ፈጣሪ ሆይ ብትገለኝ እያለች በጣም ስስቅ እያለ እየተርበተበተች ያንን ስልኩን ትጥለውና ስትሄድ ምን ሆነች ነው ችግር አለ ወይ ንገሪኝ እያለች ወደ እሷ እየሮጠች ሰላምዬ ወደ ሀንዬ ጋር ትሄዳለች። ወይዘሮ ሜላትም ትልቅ ቦታ ሰጥታታለች፣ ምክንያቱም አባቷን ሕክምና እንዲወስዱ አድርጋታለች። ለዛሬ የምታስተናግደንም ሰላምዬ ናት ብላለች። ሀሴት ደግሞ ሀንዬ ብላ ስትጠራትም ሀንዬ የምትላት እኔን ነው እኔን በሀሴት እንደማይጠሯት ነው የምትፈልገው። እና የኔን ስም በቅጡ እንኳን የማያውቁት ሀንጌ ሀንጌ ይላሉ። ይች ምኗ ነው የሚያምረው? እያለ በቅናት እየተንጨረጨረች ነበረ። ሰላምም ወይዘሮ ባዩሽን እንደማትወዳትና ወደ እሷ ጋር ልሄድ ነው ብላ ስታማክራትም እንዴት አድርገሽ ነው እስከዛሬ ዛሬ ከእሷ ጋር እንደ አይነት ግንኙነት የጓደኝነት የቆየሽው እኔን ቢያደርገኝ አናቷን ነበር የምላት እያለች እየዛተችባት ነበር። ምኗም ደስ አይለኝም ወሬኛ ናት ብላ ለእናቷ ስትመልስላት ከአንቺ በላይም ወሬኛ አለወይ? እያለች ለልጇ መልሳላት አለ። የዛሬው ክፍል እንግዲህ ወይዘሮ ሚላት እናቷ እንደሆነች ሀንዬ አውቃለች። ወይዘሮ ሜላት ግን ልጇ እንደሆነች ሀንዬ አላወቀችም። በጉጉት የተጠበቀው ወይዘሮ ሜላትና ሀንዬ ትክክለኛ እናትና ልጅ መሆናቸው ይታወቃል ተብሎ ነበር፣ በዛሬው አልታወቀም ማለት ነው። በቀጣዩ ክፍል እናት ልጇን የምታውቅበት ይሆናል። በዛሬው ክፍል ላይ ልጅናት እናቷን ያወቀችበት አባቷም ሕክምናቸውን ወስደዋል። በጣም ደስ ይላል። ቀጣይ በሌላ አብዶ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።